እስከ መቼ ነው ራስሽን ሁሌ ዝቅ አድርገሽ የምታዩ? እስከ መቼ ነው? የአንቺ ጠላትሽ እኮ ራስሽ እኮ ነሽ። አሁን እኮ በውጪ ጠላት ቢኖርሽ ማለት ነው፣ አንቺ ደግሞ የሆነ ነገር ማድረግ ብትፈልጊ በውጪ ላይ ያለው ጠላት አንቺን ሊያቆምሽ አይችልም። ማንም ሰው አንቺን አያስቆምሽም። የሚያስቆምሽ አንቺ ራስሽ ነሽ የምታስቆመው መሆን ከምትፈልጊያ ሴት ያቺ ማድረግ የምትፈልጊ ነገር አለ፣ ግን አእምሮሽ ውስጥ ያሉ ሀሳቦች ያስቆሙሻል። የራስሽን ጠላት ስለሆንሽ ማለት ነው። ራስሽን አትወጁም፣ ራስሽን አትቀበዩም። ሁሌ የምታደንቀው ሌላ ሴት ነው። በኢንስታግራም የምታዩ በሶሻል ሚዲያ የምታያቸው ሴቶች ናቸው የምታደንቂያቸው። ራስሽን ዞር ብለሽ አታዩ። የራስሽን ጠላት ሆንሻል። ለዛ ነው ለራስሽ ጊዜ ማሰጭ። ለዛ ነው ለራስሽ ፍቅር መስጠት ያልቻልሹ። ለዛ ነው በዙሪያሽ ያለው ጥሩ ነገር ማየት ያልቻልሽ። ለዛ ነው ራስሽን መቀበል ያቃተሽ። ለዛ ነው ለራስሽ ለማየት ጊዜ ጊዜ ጊዜ የሌለሽ። ለዛ ነው ለፈጣርሽ ጊዜ የሌለሽ። ለምን አንቺ የራስሽ ጠላት ሆነሻል? ሁሌ ለራስሽ የምታዩ ዝቅተኛ እንደሆንሽ እንደማትሺ፣ የትም መድረስ እንደማትሺ፣ ለአንቺ እንደማይገባሽ ደጋግመሽ ትነግሪዋለሽ ለራስሽ። አእምሮሽ ውስጥ ያሉ ሐሳቦች አንቺ ዝቅተኛን ሆነሽ እንዲሰማሽ ያደረገሽ ሰው አለ በልጅነትሽ አንቺ እንደማትሲ አንቺ እንደማትረቢ አንቺ እንደማትጠቅሚ አድርጎ የነገረች ሰው አለ። ያሳየች ሰው አለ። አክት አድርጎ ያሳየች ሰው አለ። ወይም ደግሞ በቅኝ አድርጎ ወይም በምሳሌ አድርጎ በሕፃንነትሽ ጀምሮ ወጣትም እያለሽ የነገረሽ ድምፅ አለ። ያንን ድምፅ ፋይት ማድረግ መቻል አለብሽ። አእምሮሽ ውስጥ ነው ያለው። አእምሮሽ ውስጥ ነው ያሉት። ትናንትና ሲሰድቡሽ የነበሩ ሰዎች፣ ትናንትና ሲነቅፉሽ የነበሩ ሰዎች፣ አንቺ ዋጋ ያለሽን ብለው ሲሰድቡሽ የነበሩ ሰዎች አእምሮሽ ውስጥ ነው ያሉት። በውጭ ማየት አቁሚ። ማንም ሰው አንቺን እያየ አይደለም። አእምሮሽ አንቺ በአእምሮሽ ባሉ ሀሳቦች ስለታሰርሽ ነው እንጂ አንቺን ማንም ሰው የሚያይሽ ሰው የለም። ስለ አንቺ ግድ አይሰጣቸውም። ምክንያቱም ሁሉም ሰው የሚጨነቀው ስለ ራሱ ብቻ ስለራሱ ስለ ነገ ወደፊቱ ያስባል። ስለ ስለ ትዳሩ ያስባል። ስለ ስራው ያስባል። ስለ መልኩ ያስባል። ስለ ቁመናው ያስባል። ሁሉም ብታዩ ስለ ራሱ ነው የሚያስቡ፣ ራሱ ወደሚመለከተው ነው። አንቺን ማንም ሰው አሁን ሄደሽ ለመናገር ስትፈልጊ ማንም ሰው የማያዳምጥሽ ለምን ይመስልሻል? ለምን ይመስልሻል? ሁሉም ሰው ማውራት ነው እንጂ ማዳምጥ ማይፈልገው፣ ምክንያቱም ስለ አንቺ ግድ አይሰጠውም። ስለ አንቺ ችግር ግድ አይሰጠውም። ስለ አንቺ መልክ፣ ስለ አንቺ የምትፈልጊው ነገር፣ ስለ አንቺ የምታደንቂው ነገር ግድ አይሰጠውም። አንቺ መኖር ስለምትፈልጊው ነገር ግድ አይሰጠውም። አንቺ ግን አእምሮሽ ውስጥ ታስረሻል። በሀሳቡሽ ነው የታሰርሽው። አንቺ በሀሳብሽ ነው ራስሽን እያሰርሽ ያለሽው። ቆንጆ ሳትሆኝ ቀርተሽ አይደለም። ቫሊዩ ሳይኖርሽ ቀርቶ አይደለም። ማድረግ እንደማትቺ አእምሮሽ ውስጥ ስለሚነግርሽ ነው። አንቺ በሀሳብ ነው የታሰርሽው። አእምሮሽ ውስጥ ያለው ሀሳብ፣ ያንን ሀሳብ ብሬክ ማድረግ ብትሽ፣ ያንን ሀሳብ መስበር ብትሽ፣ ያ መሆን የምትፈልጊውን መሆን አሁን ካለሽበት ከተደበቅሽበት ወጥተሽ ማለት ነው። ያ መሆን የምትፈልጉ ያ ማድረግ የምትፈልጉ መራመድ ትሻለሽ፣ በሰዎች መካከል መራመድ ትሻለሽ። ግን አሁን የታሰርሽው አንቺ አእምሮሽ ውስጥ ነው። ለምን? ትናንትና የተነገረሽን ነገር በሙሉ እንደ እውነት አድርገሽ ስለተቀበልሽ፣ አእምሮሽ ደጋግሞ የሚነግርሽ ነገሮች በሙሉ አመን አሜን ብለሽ ስለተቀበልሻቸው ነው። እመኝ፣ አእምሮሽ ውስጥ ያለው አስተሳሰቦች በሙሉ ከልጅነትሽ ጀምሮ ማህበረሰቡ ስለ አንቺ የነብ የሰጠች ነገር ነው። ያ ነገር ደግሞ የእውነት አይደለም። ስለተነገረሽ አትሽ ማለት አይደለም። ትናንትና የሆነ ሰው ራሱንም ማያቅ ራሱን ማይወድ ከራሱ ጋር ብዙ ብዙ። ሁሉም ሰው ድክመት አለበት። ያ የነገረች ሰው ነው ዛሬ አምነሹ አስሮሽ ያለው አእምሮሽ ውስጥ ነው ያሉት ሰዎቹ። እነዚያን ሰዎች ተያቸው፣ ይቅርበያቸው ትናንትና ቫሉ እንደሌለሽ የነገሮች እንደማታምሪ እንደማትሽ የነገሮች ሰዎች አሉ፣ አደለ? አእምሮሽ ውስጥ አሉ። ይቅር ባያቸው እና ለራስሽ ደጋግመሽ ንገሪው እንደምትሽ ንገሪው። ሀሳብሽ ነው ማስተካከል ያለብሽ። ሀሳብሽን ሲስተካከል ስሜትሽ ይስተካከላል። ስሜትሽ ሲስተካከል ደግሞ አንቺ አክት የምታረጊው ነገር ይስተካከላል። አክት የምታረጊው እንደምትሽ አክት ምታረጊው አቅም እንዳለሽ አንቺ ጋር የሆነ ታለንት እንዳለ። ተፈላጊ እንደሆንሽ አክት ማድረግ ትጀምሪያለሽ ማለት ነው። ግን አእምሮሽ ውስጥ ያለው ሀሳቦችን ማስወገድ አለብሽ ማጽዳት መቻል አለብሽ። በይቅርታ ለራስሽ ጊዜ በመስጠት ከፈጣርሽ ጋር በመሆን ጸሎት በማድረግ አእምሮሽ ውስጥ ያሉ ቆሻሻ ሀሳቦችን ማውጣት መቻል አለብሽ። ካልሆነ ግን በሀሳብ ታስረሽ ትኖሪያለሽ ማለት ነው። የራስሽን ጠላት ሆነሽ ትኖሪያለሽ። ውጪ ስለአንቺ እያወሩ አይደለም እያወሩ ያሉ አእምሮሽ ውስጥ ያሉ ሰዎች ናቸው። አእምሮሽ ውስጥ ያሉ ቤተሰቦችሽ፣ አክስት፣ አጎቶችሽ፣ ወንድሞችሽ፣ ትምህርት ቤቱ አስተማሪዎች በልጅነትሽ ውስጥ የነበሩ የነገሩሽ፣ በስሜት አድርገው የነገሩሽ ናቸው አእምሮሽ ውስጥ ናቸው ያሉ እነዛ ሰዎች፣ ውጭ ላይ አይደለም። ለመውጣት ትፈሪያለሽ። የሆነ ነገር ለማድረግ የምትፈሪው አእምሮሽ ውስጥ ስለታሰርሽ ነው። አእምሮሽ ውስጥ ባትታሰሪ ኑሮ የፈለግሽን ነገር ማድረግ ትሽ ነበር። ምክንያቱም ውጭውን አንቺ ማቆም ማንም ሰው ሊያስቆምሽ አይችልም። አንድ ሰው የሆነ ነገር ከፈለገ ማድረግ ይችላል። ግን በአእምሮሽ ከታሰርሽ የራስሽን ጠላት ከሆንሽ ግን ማድረግ አትሽም። እነዚ ሰዎች በውጭ ያሉ ሰዎች አያስቆምሽም። በጣም ብዙ ስኬታማ ሰዎች በራሳቸው ስላመኑ ማድረግ እችላለሁ ብለው ስለተነሱ ማንም ሰው ያስቆማቸው ሰው የለም። ጀጅ ሊያደርጓቸው ይችላል፣ ሊሰርባቸው ይችላል፣ ሊጨው ይችላሉ ግን ማንም ሰው ሊያስቆምሽ አይችልም። አንቺ በራስሽ ካመንሽበት፣ አንቺ ዋጋ አለኝ ብለሽ ለራስሽ ደጋግመሽ ከነገርሽ፣ አንቺ ያቺ መሆን ፈልጌያትን ሴት ካወቅሽ፣ ማንም ሰው አያስቆምሽም። ማንም ሰው አያስቆምሽም። ችግሩ ያለው አንቺ ጋ ነው፣ ሰዎች ጋ አይደለም። ችግሩ ያለው ቤተሰቦች ጋር አይደለም። ጓደኞች፣ በዙሪያሽ ያለው ሰዎች ጋ አይደለም። ችግሩ ያለው አንቺ ጋር ነው። ችግሩ ያለው አእምሮሽ ውስጥ ያለው ሐሳቦች ናቸው። መጥፎ ሐሳቦች ናቸው። አንቺን እያሰሩሽ ያሉ መጥፎ ሐሳቦች ናቸው። አንቺ ዋጋ እንደሌለሽ እየነገሩሽ ያሉት። ስለዚህ ሐሳብሽን አስተካክይ። አእምሮሽ ውስጥ ያለውን ሐሳቦች ማስወገድ የምትችው ቁጭ ብለሽ ጊዜ ለራስሽ መስጠት ስትጀምሪ ነው። ከጓደኞችሽ ውጪ ከሶሻል ሚዲያ ውጪ ከጫጫታ ወጥተሽ ራስሽን ስትመለከች ሀሳቦች ይጠፋሉ። አእምሮሽ ውስጥ ያሉ ሀሳቦች አንቺ ጋር ዋጋ አይኖራቸውም። ደጋግመሽ ለራስሽ ንገሪው፣ እንደምትሽ ለራስሽ ንገሪው። ጊዜ ለራስሽ ጊዜ ስጪ። በጸሎት ነው የምታሸንፊያቸው። ከፈጣርሽ ጋር በመሆን ነው የምታሸንፊያቸው። ለብቻሽ በመሆን ነው እነዛ መጥፎ ሀሳቦችን እነዛ የልጅነት ትራማ ማሸነፍ የምትዩ ለራስሽ ጊዜ መስጠት ስትጀምሪ ነው ራስሽን ማየት ስትጀምሪ ነው። ራስሽን መጋፈጥ የምትጀምሪ ራስሽን ፋይት ማድረግ የምትጀምሪው ከራስሽ ጋር ስትሆኝ ነው። ለራስሽ ጊዜ መስጠት ስትጀምሪ ነው እንጂ በሶሻል ሚዲያ ተጠምደሻ አደለም በሰዎች መካከል ሆነሽ አይደለም። ለራስሽ ጊዜ መስጠት ጀምሪ። ያኔ እመኝ፣ በውስጥሽ ያሰረሽን ሀሳብ በጥሰሽ መሆን የምትፈልጊ ሰው ትሆኛለሽ። ህይወትሽን መለወጥ ትጀምሪያለሽ። ህይወትሽ ነፃ መሆን ይጀምራል። አእምሮሽ ውስጥ ያሉ ቆሻሻ ሀሳቦች በሙሉ አንድ በአንድ መውጣት ይጀምራሉ። በዙሪያሽ ያለው መልካም ነገሮች ላይ ማተኮር ትጀምሪያለሽ ማለት ነው። ስለዚህ ንቂ፣ አሁን ጀምረሽ ንቂ። አንቺ ውጭ ላይ ያለው ነገር የአንቺ ጠላት አንቺና አንቺ ብቻ እንደሆንሽ እወቂ። ማንም ሰው ጠላትሽ አይደለም። አእምሮሽ ነው ጠላትሽ፣ ሀሳብሽ ነው ጠላትሽ። ትናንትና የተነገረሽ ሰዎቹ ያሉት አእምሮ አእምሮሽ ውስጥ ናቸው። እመኝ እመኝ። ወደ ውጭ አትጂ፣ ወደ ውጭ አትይ፣ አትፍሪ። ውጭውን አትፍሪው። ቁጭ ብለሽ ተጋፈጩ። ለብቻሽ ለብቻሽ ጊዜ ለራስሽ ስጭ። ያኔ አንቺንሽ የምታሸንፍ፣ ያኔ አንቺ የምትፈልጊው መኖር ትጀምራለሽ። እነዚ ሰዎች በአእምሮሽ ውስጥ የሚያወሩ ሰዎች ብላ ብላ ብላ እያሉ በልጅነት የተነገረሽ በሙሉ ያ ድምፅ ይጠፋል። ለብቻሽ መሆኑ ሲጀምር፣ አንቺ ታሸንፊያዋለሽ ያን ድምፅ። ከዛ በላይ ነሽ፣ ከሀሳብ በላይ ነሽ። ትናንትና ከነገሩሽ በላይ ስለሆንሽ ማለት ነው። ማንነትሽን ስታቂ፣ ዋጋሽን ስታቂ፣ መሆን ያለብሽ የት መገኘት እንዳለብሽ ታቂያለሽ ማለት ነው። ስለዚህ ለራስሽ ጊዜ ስጪ። በውስጥሽ ያሉ መጥፎ ሀሳቦችን መስማት አቁሚና፣ ለራስሽ ጊዜ በመስጠት ያንን ሀሳብ ፋይት አድርገሽ ማሸነፍ መቻል አለብሽ ማለት ነው። ያኔ ራስሽ መሆን ትጀምሪያለሽ። ያኔ አሸናፊ ትሆኛለሽ። ስላዳመጥሽኝ በጣም አድርጌ አመሰግናለሁ። ባይ